ቀጠሮ ለማስያዝ በ0994 05 02 09 ደውሉልን። ዲ ኤም ሲ ሪል እስቴት። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምናላችሁ ልኝ እንደምንስቆያችው። እንግዲህ ዛሬ ደግሞ የተከሰተው የፖለቲካው ቅጥያ ሌላ የጦርነት ግንባር ነው። ይሄም የሆርሙዝ ስትሬትን ይመለከታል ማለት ነው። በጣም አደገኛ ስፍራ ነው። አሁን በዚህ ፕሮግራም በደንብ ተንትኜ ነው የማሳያችው። ይሄ ሆርሙዝ እዚህ የምትመለከቱት ቦታ በጣም ወሳኝ የሚባል የዓለማችን ክፍል ነው። እዚህ ማፕ ላይ እንደምትመለከቱትም በዚህ ሆርሙዝ ውስጥ ስትሬት ወይም ደግሞ በዚህ ሆርሙዝ በተባለው የባህር ወሽመጥ አካባቢ ላይ ያሉ ሀገራት ኢራቅ፣ ኩዌት፣ ኢራን፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤሚሬትስ፣ ሳዑዲ አረቢያ፣ ኦማን ይገኛሉ። በአካባቢ ላይ ና አፍጋኒስታን ና ፓኪስታንም እንደ ህንድም ይገኛሉ። ነገር ግን ኢራን እዚህ እንደምትመለከቷት እዚህ ጋ ያለው ቦታ እሷ ትቆጣጥረዋለች የሆርሙዝ ስትሬትን ማለት ነው። ያው ኦማን ብዙም ኃይል የላትም። ዩናይትድ አረብ ኤምሬትስም ብዙም ኃይል የላትም። እዚህ አካባቢ ላይ ከፍተኛ ኃይል ያላት ኢራን ናት። ሶ በዚህ አካባቢ ላይ ከፍተኛ የነዳጅ ድፍድፍ ዘይት ይወጣል። ውድ ቤተሰቦች የከፍተኛ የነዳጅ ድፍድፍ ዘይት ይወጣል ይወጣል። የአሜሪካ ከፍተኛ የፖለቲካ ቦታ ነው። የነ ቻይና ከፍተኛ የፖለቲካ ጡዘት ያለበት ስፍራ ስፍራ ነው። እዚህ ጋር የምታያቸው ሀገራት በጠቅላላ ደግሞ ከዚህ ከሆርሙዝ ስትሬት ጋር የተያያዘ ግንኙነት አላቸው። አሁን ምንድን ነው በዛሬ ፕሮግራማችን ላይ የምናየው ኢራን ይሄንን ቦታ ስትሬት ኦፍ ሆርሙዝ የሚባለውን ይሄን ቦታ ዘገዋለው የሚል የፖለቲካ ድርድር ነው እያደረገች ያለችው። አሜሪካ ኢራን በመደብደቧ የተነሳ ኢራን ይሄንን ስፍራ ለመዝጋት በፓርላማ ደረጃ ላይ እንዳጸደቀ ተነግሯል። ነገር ግን ጉዳዩ ወደ ሀገሪቱ ወደ አያቶላው ቢሮ ድረስ ወይም ወደ ከፍተኛው ጠቅላይ አገዛዝ ደረጃ ላይ ሄዶ ነው ቢወሰነው። ነገር ግን ይሄን በተመለከተ ግን ድንጋጤ ፈጥሯል፣ በአሜሪካ ፖለቲካ ላይ በከፍተኛ ደረጃ ድንጋጤ ፈጥሯል። እንደገናም ደግሞ በዓለም ፖለቲካ ላይም ድንጋጤ ፈጥረዋል። ይሄን ቦታ መዝጋት ማለት ምን ማለት ነው የሚለውን በዚህ ፕሮግራሜ ላይ አሳያቸዋለሁ። አጠቃላይ የዓለምን ኢኮኖሚ ወደ ሪሴሽን ነው ይዞት የሚመጣው። እንግዲህ የምትገምቱት ወይም የምታዩት ነገር አለ፣ ግን በደንብ ተተንትኖ ተቀምጧል በዚህ ፕሮግራማችን ላይ። አሜሪካ ይህን ጉዳይ በተመለከተ ከቻይና ጋር ድርድር እያደረገች ትገኛለች ማለት ነው። እንግዲህ የዓለምን ፖለቲካ መዘወሪያ ሌላ የጦርነት ግንባር ኢራን ይዛ መጥታለች። ስለዚህ በዛሬ ፕሮግራሜ ላይ በደንብ አድርጌ ክሊርሊ ማሳያችሁ፣ ተንትኜ ነው ማሳያችሁ። ምክንያቱም በታሪክ ውስጥ የሆኑ ነገሮች እንደገና አሜሪካ ምን ያህል ሊጎዳት እንደሚችል ቻይናዎቹ ሌሎቹን ሌሎቹንም ጭምር ማለት ነው። እንዴት አድርገው ቻይናዎቹ ደግሞ ከዚህ ሊጠቀሙ እንደሚችሉ አሜሪካዎቹን ቻይናዎቹ ባይዞ በዚህ ጦርነት ቁማር ላይ ቻይናዎቹ ኢራን ይሄን ቦታ እንዲዘጋው ይፈልጋሉ። እና ቻይና ደግሞ ማናት? አሜሪካ ደግሞ በከፍተኛ ደረጃ ይሄ ቦታ እንዲዘጋ አትፈልግም። ቻይናን ታዲያ እንዴት ላይ ጉዳት ይችላል የሚለውን ጭምር በዚህ ፕሮግራም ላይ አሳያችኋለሁ። ያለውን ነገር በደንብ አድርገን ክሊርሊ እንመለከታለን። ቻይና ከፊት ለፊት ኤስትሬቶ ፎርሞዝ እንዲዘጋ እንደማትፈልግ ነው የምትናገረው። ነገር ግን ውስጥ ለውስጥ ቢዘጋ እሷን እንደሚጠቅማትም አርጋ ታስባለች። ወይም እዛ ትንተናው ያሳያል ምንድን ነው የሚለውን ነገር በዚህ ፕሮግራሜ ላይ በደንብ አድርጌ አሳያችኋለሁ። አብራችሁ እንድትቆዩ በድጋሚ በአክብሮት ጋበዝኩኝ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ዓለም አቀፍ ዜናዎች ሁሉ እየተናገሩ ያሉት ከዚህ ጋር ይያያዛል። በተለይም ደግሞ ዶናልድ ትራምፕ ከዚሁ ከጥቃቱ በኋላ የመንግስት ቅየራን ተመልክቶ የተናገሩት ነገር አለ። እሱ አሁንም በኢራን ውስጥ ከፍተኛ ቁጣ እየቀሰቀሰ ነው ያለው። ኢፍ ዘ ከረንት ኢራንያን ሪጅም ዛን ብል ቱ ሜክ ኢራን ግሬት ጌን ዋ ውድንት ቢ ዘር ቢ ሪጅም ቼንጅ በሚል ተናግረዋል። ኢራንን መልሶ ሀያሌ ማድረግ አላማ ከሌሉ አሁን ያለው መንግስት ለምድሮ መንግስት ማይቀየረው የሚል የትዕቢት ንግግር። ምክንያቱም በሰው ሀገር ገብቶ ሀገርን ታላቅ አላረክምና ሀገርህን ቀይራለሁ ማለት በጣም አደገኛ እንደሆነ እየተነገረ ይገኛል። ሴክርተሪ ስቴቱ ማርኮ ሮቢዮ ከፍተኛ ማስጠንቀቂያ ተናግረዋል። እንደገና እሱም ብቻ አይደለም፣ ቤጂንግ ወይም ደግሞ ቻይና ኢራንን እንድታሳምናት፣ ኢራን ያን ቦታ እንዳትዘጋ እንድታሳምናት ለማድረግ እየተደራደሩ ይገኛሉ። ጉዳዩ በጣም ከባድ ነው። ይሄ ቦታ ቢዘጋ ወይም ከተዘጋ የሚያመጣው ዓለም አቀፍ ኢኮኖሚ ክራይሲስም ጭምር ነው። ለዚህም ዓለማት እየተሯሯጡ ወይም ደግሞ በከፍተኛ ደረጃ እየ በጉዳዩ ላይ በጣም በጥልቀት እያወሩ ያሉበት ጉዳይ ላይ ነው ያለ። ነው ኒውዮርክ ፖስት ባወጣው ዘገባ ላይ ኢራን ኦርደርስ ክሎዥር ኦፍ ስትሬት ኦፍ ፎርሙዝ ፑቲንግ ዋን ፌቭ ኦፍ ወርልድስ ኦል ሰፕላይ አት ሪስክ፣ አንድ አምስተኛውን የዓለም የነዳጅ አቅርቦትን አደጋ ላይ የጣለ ውሳኔ ኢራን አሳልፋለች ወይም ደግሞ አዛለች የሚለው ዜና እየተነገረ ይገኛል። አናዱሉም በዘገበው በተለይ የግሪክን የሺፒንግ ሚኒስተርን ወይም የመርከብ ሚኒስተርን ጠቅሶ እንደተናገረው ክሎር ኦፍ ስትሬት ኦፍ ሆርሙዝ ውድ አፌክ ግሎባል ኢኮኖሚ። የግሪኩ ከፍተኛ ባለስልጣን እንደተናገሩት የዓለምን ኢኮኖሚ ያሽመደምደዋል፣ ይህንን መዝጋት በማለት እየተናገሩ ይገኛሉ። ኢፍ ስትሬት ኦፍ ሆርሙዝ ስ ክሎድ ዊች ስ ወርስት ኬዝ ሲናሪዮ it will affect the entire global economy, not just shipping. የመርከብ ስራን ብቻ ሳይሆን የዓለምን ኢኮኖሚ ግሮሮ ነው የሚዘጋው። ይህም ማድረግ ደግሞ ዘ ወርስት ሲናሪዮ ይሆናል በዓለማችን ታሪክ ላይ በማለት አስቀምጠውታል። ኒርሊ ዘጠና በመቶ የሚሆነው የግሎባል ትሬድ የዓለም ንግድ መስመር ነው ይሄ መስመር። በዚህ ላይ እንግዲህ በአፍሪካ ጨምሮ ማለት ነው አውሮፓ አሜሪካ፣ ሁሉንም ያለውን የቼኑን በጠቅላላ የሚይዝ ስፍራ እንደሆነ ይታወቃል። ስለዚህ ይህም በደንብ አድርጌ አሳያችኋለሁ። መዝጋቱም በአሜሪካ ኢኮኖሚ ላይ፣ በቻይና ኢኮኖሚ በሌ በተቀሩት ዓለማት ላይ የሚያመጣው ውድመት አሳያችኋለሁ። ከዚህ ጋር ተያይዞ ዜናዎች አሁንም በዚህ ዙሪያ ላይ በደንብ በጥልቀት የተነገሩ ይገኛሉ። አረብ ኒውስ ዋይ ወርልድ ክናት አፎርድ ብሎኬጅ ኢን ስትሬት ኦፍ ሆርሙዝ የሆርሙዝ የባህር ወሽመጥ መዘጋትን አለማችን እንዴት ልትቋቋመው እንደማትችል በሚገልጸው ትንተናው ላይ በደንብ አድርጎ አስቀምጦታል። ሌሎችም ሚዲያዎች እንደዚሁ ከዚህ ጋር ተያይዞ በግልጽ የዚህን መዘጋት የሚያመጣውን ውድመት በከፍተኛ ደረጃ እየገለጹት ይገኛሉ። ኢኮኖሚክ ሱሳይድ ብለውታል። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ኢኮኖሚክ ሱሳይድ ቱ ክሎዝ ሪኪ ኦይል ሺፒንግ ሌን በማለት ገልጸውታል ማለት ነው። እሱ ብቻ ማር የለም። ኮሊንግ ኦን ቻይና ቱ ሄልፕ ስቶፕ ኢራን ፍሮም ሸቲንግ ዳውን ዘ ስትሬት ኦፍ ሆርሙዝ። ይህንን የባህር ወሽመጥ ቦታ እንዳትዘጋ ቻይና ኢራንን እንድትማልድ በጣም በከፍተኛ ሁኔታ ጥያቄ አቅርበዋል። የአሜሪካው ከፍተኛ ባለሥልጣን አሜሪካን ጥያቄ አቅርባለች። እንደተናገሩትም ከሆነ አይንካሬጅ ቻይኒዝ ጉቨርንመንት ኢን ቤጂንግ ቶ ኮል ም ቻይኖቹ ቻይኖቹም ራሳቸው የሚተማመኑበት መስመር ነው። ስለዚህ ቻይኖቹ ኢራኖቹን እንዲያደራድሩ ወይም እንዲጠይቁ ማርኮ ሩቢዮ ቻይናን ጠይቀዋል። ይህን የሚያደርጉ ከሆነ ግን አሉ ኢራን ይህን የምትዘጋ ከሆነ ሌላ በጣም አደገኛ የሆነ ስህተት ተሰርቷል ማለት ነው።

ለራሳቸውም የኢኮኖሚ ራሳቸውን የማጥፊያ ራስ በራስ የማጥፊያ መንገድ ይሆናቸዋል በማለት ገልጸውታል ማለት ነው። ስለዚህ ከዚህ ጋር ተያይዞ ኒ ዲስረፕሽን ቱ ሰፕላይ ውድ ሃቭ ፕሮፋንድ ኮንሲኮንስ ፎር ደ ግሎባል ኢኮኖሚ የዓለምን ኢኮኖሚ በከፍተኛ ደረጃ ይጎዳል። እንደገናም ደግሞ የዓለምን የነዳጅ ዋጋ በከፍተኛ ደረጃ ወደ ላይ ይሰቅላል። ብዙዎቹ እንደ ቻይና፣ ህንድ፣ ጃፓን ያሉት በከፍተኛ ደረጃ ጉሮሯቸው ይታነቃል። በዚህ የባህር ወሽመጥ መዘጋት ብዙ ተንታኞች እንደሚናገሩት the authority to close the straight lies with the regime security officials rather than parliament አሁን ፓርላማው ነው ያጸደቀው። ነገር ግን ይህን ጉዳይ የመጨረሻ መቋጫ የሚሰጡት ሪጅሙ ናቸው ወይም ደግሞ አያቶላሁ ናቸው ማለት ነው። ስለዚህ ይጠበቃል እሳቸው ውሳኔ ቢኮዝ ኢራን ኦልሶ ዲፔንድስ ኦን በዚህ ቦታ ላይ ነው ራሷ ኢራን የምትመረኮዘው ማለት በግልጽ ተቀምጧል ማለት ነው።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

ቀጠሮ ለማስያዝ በ0994 05 02 09 ይደውሉልን። ምሲ ሪል እስቴት። እንግዲህ ውድ ቤተሰቦቼ አሁን ኢራን በወሰነችው ውሳኔ ዙሪያ ላይ በጣም ከፍተኛ የሆነ ዓለም አቀፍ ጩኸት እየተነሳ ነው። ሌላ የጦርነት ግንባር ከፍታለች ነው የተባለው። ማርክ ሮቢዮ ለፎክስ ኒውስ እንደተናገሩት ከኛ የባሰ የሌሎች ሀገራት ኢኮኖሚ ይጎዳል። በእኛ ብቻ ሳይሆን በሌሎችም ምላሽ ሊሰጥ የሚችል ትልቅ መባባስ ነው ይዞ የሚመጣው ማለት በግልጽ ተናግረውታል ማለት ነው። እንደሚታወቀው አሜሪካ ዩኤስ ፊፍዝ ፍሊት የሚባል የጦር ኃይል በባህሬን አካባቢ ላይ የዚህን አካባቢ የፋርስ ባህረ ሰላጤውን አካባቢ የንግድ ስርዓት ለመጠበቅ በሚል አሜሪካ ከፍተኛ የጦር ኃይል እዛ ቦታ ላይ እንዳጠራቀመች ይታወቃል። ስለዚህ ከዚህ አንጻር የነዳጅ ገበያ ሁኔታን ለመቆጣጠር በዚህ በተለይ የኢራን የሆርሙዝ ባህር የባህሩ ወሽመጥን ለመዝጋት የሚደረገው ማንኛውም ሙከራ በፍጥነት እንደማክሸፍ በሌሎችም ጉዳዮች ላይ ዝግጁ ሆኖ እንደተቀመጠ እየተነገረ ይገኛል ማለት ነው። የራፒዳን ኤነርጂ መስራችና የፕሬዚዳንት ጆርጅ ደብልዩ ቡሽ የኤነርጂ አማካሪ ቦብ ማክሊኒ ይባላሉ ና በእኛ እይታ በሆርሙዝ በኩል ገበያው ከሚያስበው በላይ ማጓጓዝን ሊያውኩ እንደሚችሉ ግልጽ ነው፣ በማለት አስቀምጠውታል። ዘይኩ ዲስራፕት ኢን አወር ቪው ሺፒንግ ትሩ ሆርሙዝ ባኤሎት ሎንገር ዳን ደ ማርኬት ቲንክስ። ማርኬቱ ከሚያስበው በላይ ይህን አካባቢ መዝጋት ከፍተኛ ጉዳት ያመጣል፣ በማለት ተናግረዋል። በዚህ ቦታ ላይ ያለው ነገር በጣም ወሳኝ ነው። ሺፒንግ ኩድ ቢ ኢንተራፕትድ ፎር ዊክስ ኦር ማንትስ በማለት ነው እሳቸውም እንደገለጹት ለአንድ ለአጭር ጊዜ አይደለም፣ ለወራትና ለወራት ለሳምንታትና ለወራት ያክል የነዳጅ ገበያ አቅም በአሜሪካ ላይ ጉዳት፣ በዓለም ላይ ጉዳት ያመጣል። ካልሆነ የአሜሪካ የጦር ኃይል በቀናት ውስጥ ወይም መፍትሄ ይሰጣል በሚል ማስፈራሪያ ልከዋል ማለት ነው የአሜሪካ የመጨረሻ ያው ይህን ጉዳይ አሸንፋ ይሄ ነገር እንዳይደረግ ማድረግ የግድ ይላታል በማለት አስቀምጠዋል። ከዚህ ጋም ተያይዞ ሌሎችም መረጃዎች ይሄንን ጉዳይ በትክክል እየተናገሩት ይገኛሉ። ዛሬና ትናንትና በነበረው ቀን ላይ የፔላንት ተንታኞች የኢራን የሆርሙዝን ባህር መዝጋት የምታደርገው ሙከራ እንደ እንግዲህ ጭራን እንደመቁረጥ አይነት አደጋ ይመለከቱታል። ምክንያቱም ይህ በተለይ በቻይና ላይ የሚያደርሰው እጅግ በጣም ሰፊ የሆነ የዋስትና ጉዳት ያመጣል፣ ከፋርስ ባህረ ሰላጤ የሚላክ ዘይት ላይ ይህን ያደርጋል ብለው ያምናሉ። ነገር ግን ሌሎች ተንታኞች እንደሚናገሩ ደግሞ ቻይና ይህንን በማዘጋትና አሜሪካን ኢኮኖሚ መጉዳት ትችላለች። ነገር ግን ኢራን የቻይና መርከቦች ይለፉልኝ ማለት ትችላለች በማለት ለመደራደር የሚያስችል ነገር ቻይናን ልታረጋት እንደምትችል እየተነገረ ይገኛል ማለት ነው። እንግዲህ ስለዚህ ቻይና እንድታደራድር የሚፈለግበት ዋነኛው ምክንያት ቻይና የራሷን ጥቅም ማስጠበቅ እንደምትችል ስለሚነገር ነው። አንዳንድ ተንታኞች ደግሞ ሲናገሩ የኢራን ግሩፖችም ጭምር የሚመለክቱ ተንታኞች ኢራን እንግዲህ የራሷን የዘይት ወደ ውጭ የምትልክበት ሰርጥ ነው። ይሄ የባህር ወሽመጥ ነው። ስለዚህ ሙሉ በሙሉ ትዘጋዋለች ብለን አንጠብቅም። ይልቁኑ በነዳጅ ትራንስፖርት ላይ የሚደርስ እንግልት ግን ይጨምራል እዚህ ቦታ ላይ በማለት በግልጽ አስቀምጠውታል። እንግዲህ በሆርሙዝ ባህር የሚያልፉ መርከቦች ባለፉ ሳምንት ውስጥ ኢራን በአካባቢው በጂፒኤስ መጨናነቅ ምክንያት መስተጓጎል አድርሳለች ብለው የሚከሷት እንዳሉ ይታወቃል። በአካባቢው እንግዲህ 23 በመቶ የሚሆኑ መርከቦች እሁድ ዕለት ብቻ ማለት ነው መጨናነቅ እንዳጋጠማቸው ሪፖርት አድርገዋል። ወይም ደግሞ ከ7000 አካባቢ እስከ 1600 የሚያህሉት መጨናነቅ እንደገጠማቸው የባህር ላይ መረጃ አቅራቢ ዊንድ ዋርድ የተባለው ሚዲያ በግልጽ አሳይቷል። ይሄ ዊንድ ዋርድ የተባለው ዓለም አቀፍ ተቋም ከነዳጅና መሰል ትራንስፖርት ጋር ተያይዞ የሚሰራ ተቋም ነው። ዋና ጸሐፊው አሚዳን ኤል ይባላሉ እና የዚህ መስተጓጉል ወይም ደግሞ ኢቭን የሆርሙዝ መቋረጥ የማጓጓዣና ኢንሹራንስ ዋጋን እየገፋ ያመጣል፣ ከፍ ያደርገዋል። ከዛ የመርከብ ኩባንያዎችም እንዲሁ በዝግታና በጥንቃቄ ወይም ጉዞች ሙሉ በሙሉ ሊሰርዙ የሚችሉበት ሁኔታ ላይ ሊፈጠር ይችላል፣ መጉላላት ስለሚጨምር። ስለዚህ በቀጥታ ባትዘጋው እንኳ ልታጉላላ እንደምትችል እየተነገረ ይገኛል ማለት ነው። ከዛ ጋም አክለው ቢያንስ ከባህር ዳር ወደ ውጭ የሚላኩ ምርቶች መቀዛቀዝም ጭምር ሊታይ ይችላል በሚል ያስቀምጡታል ማለት ነው። እንግዲህ በዓለም አቀፍ የኃይል አቅርቦቶች ላይ የሚፈጥር ማንኛው መጨናነቅ በሰሜን ባህር ነዳጅ ዘይት፣ ድፍድፍ ዘይትም ጭምር ጋዝም፣ በአጓጓዥ ሰራተኞች ላይ ሙሉ ጫና ሊፈጥር የሚችል ነገር ሊያመጣ ይችላል ተብሎ ይነገራል። እንደ ዩናይትድ ኪንግደም ያሉ ሀገራት ደግሞ በዚህ የተነሳ በእጅጉ በእጅጉ ሊጎዱ እንደሚችሉ በግልጽ የወጡ ጥናቶቹ ያሳያሉ። ቤተሰቦቼ እንግዲህ ማንኛውም የኢራን የመርከብ ማጓጓዣ መንገዶችን የመዝጋት የምታስበው ነገር የነዳጅ አቅርቦት ድንጋጤ እንዲፈጠር ያደርጋል፣ የዋጋ ንረት ይጨምራል፣ አለም አቀፋዊ የኢኮኖሚ ውድቀትን እንዲፈጠር ሊያደርግ ሪሴሽን ውስጥ ሁሉ አለምን ይዞ ሊገባ እንደሚችል ተንታኞች እየተናገሩ ይገኛሉ። እንዲሁም ከአሜሪካና አጋሮቿ ጉልህ ወታደራዊ ምላሽ ሊያስከትልባት እንደሚችልም እየተነገረ ይገኛል። ዩሬዥያ ግሩፕ ለደንበኞቹ በሰጠው ማስታወሻ ላይ አሜሪካ በባህረ ሰላጤውና በአካባቢው ሰፊ ወታደራዊ ይዞታን አከማችታለች እና ኢራን በባህሩ ላይ የምትወስደው እርምጃ በእርግጠኝነት ጉልህ የሆነ ወታደራዊ ምላሽ ከአሜሪካ ያመጣባታል። በዚህም የተነሳ የጦርነት ሌላ ግንባር ይከፍታል ብለው ያስረዳሉ። ከዚህ ጋር ተያይዞ ዊንድ ዋርድ ያልኳችሁ ዋነኛው የመረጃ ድርጅት አስፈጻሚ አሚዳን ኤል ኢራን በባህር ዳርቻው በሚያልፉ መርከቦች ላይ ጥቃት ልትሰነዝር ትችላለች የሚለው ሀሳብ እንኳ የመርከብ ትራፊክን የመቀነስ አደጋን እንደሚፈጥር ያስጠነቅቃሉ። ወሬው በራሱ ነው፣ ወሬው በራሱ የመርከብ ትራፊክን ወይም ደግሞ የመርከብ ፍሰትን ሊቀንስ ይችላል። ስለዚህ ኢራን እዛ ቦታ ላይ ጥቃት ትፈጽማለች ከተባለ ነጋዴዎች ለመመላለስ ወይም መርከበኞች ለመመላለስ ሊፈሩ ይችላሉ። ያኛውም የዓለምን ኢኮኖሚ ላይ ኢምፓክት ያደርጋል። እንግዲህ የ የዚህ የሆርሙዝ የባህር ወሽመጥ በግልጽ ከተመለከታችሁት በአካባቢው ላይ ያሉ ሀገራት አሉ እንደ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤሜሬትስ እነዚህን የሚያካልል ቦታ ነው። ሶ ከነዚህ የሚወጣ ድፍድፍ ነዳጆች አሉ፣ ድፍድፍ ዘይቶች አሉ። እነዚህ ዘይቶች በቀጥታ ወደ ህንድ ወደ ቻይና ወደ ጃፓን እንደገናም ደግሞ ወደ አሜሪካም ጭምር የሚወጡት በዚህ በኩል ነው። በዚህ ይህ ጉሮሮ በሆነች ቦታ ላይ ነው የሚወጣው። ስለዚህ ቴህራን ከሄርሙዝ የባህር ወሽመጥ የሚላኩ ዕቃዎችን ለመዝጋት ብትሞክር የሳውዲ አረቢያ የኩዌት የባህሬን የኳታር የተባበሩት አረብ ኤምሬቶች ወደ ውጭ የሚላኩ ምርቶችንም ጭምር ነው የሚጎዳው። ነዳጅም ብቻ አይደለም ማለት ነው። በዛ ቦታ ነው አቋርጦ የሚያሳልፉት። ይህም በተመለከተ ሚስተር ኬልቲ የሚባሉ ሰው ሲናገሩ፣ በጣም ትልቅ ዓለም አቀፍ ፈንታኝ ናቸው፣ የሆርሙዝ የባህርን ማወቅ ኢራን የምትመለስበትን ቀላሉ አጸፋ የምትመለስበት ቀላሉ መንገድ ነው። ትልቁ ጥያቄ ግን የኢራን መንግስት፣ በአረቡ ዓለም ላይ ምን ያህል ድጋፍ ሊያገኝ ይችላል ይህን በማድረጉ በማለት ይጠይቃል ማለት ነው። ስለዚህ ይህንን ኢራኖቹ የሚያደርጉ ከሆነ እነዚህ ሀገራት ማለትም ኳታሮች፣ ሳውዲዎቹ ቁጭ ብለው ሊመለከቱ አይችሉም ከኢራን ጋር ወደ መጣላት ይገባሉ። ያም ነገር ደግሞ አካባቢያዊ ጦርነትን የበለጠው ይቀሰቅሳል። የኢራን መንግስት ላይም አሜሪካ መንግስት እንደሚለው የኢራን መንግስትን ጎትቼ ያነሳለሁ የሚል ከሆነም የተስፋ መቁረጥ ስሜት የገባው መንግስት ማንኛውንም እርምጃ በአካባቢ ላይ ሊወስድ አካባቢውን ወደ ማያባራ ወደ ሌላ ውጥንቅጥ ውስጥ ይዞ ሊገባ ይችላል ብለው በትክክል ይናገራሉ ማለት ነው። እንግዲህ ኳታር ብቻውን አንድ አምስተኛውን የሚሆነው የዓለምን የነዳጅ እና መሰል አቅርቦቶችን የምትሸፍን ናት። ይሄን በተመለከተ እንግዲህ ሚስተር ኬልቲ የተባሉትን የተመራማሪ ሲናገሩ በ 1970 ዎቹ ስታይል ኦይል ክራይሲስ የሚባል ተከስቶ እንደነበረና ሾርት ሻርፕ ስፓይክ ኢን ክሩድ ፕራይስ በሚል አጭር የድፍድፍ የዋጋ ጭማሪ አሳይቶ እንደነበረ የ1970ዎቹን የዚህም ቦታ ላይ ያለውን ነገር ጠቅሰው ይናገራሉ። እንግዲህ አክለውም በተለይ ሩሲያ ዩክሬን በወረችበት ሰዓት ላይ የነበረውን አይነት ነገርም ያመጣል ብለው ይጠቅሳሉ። እንግዲህ እንደተያየው ከሆነ በሳምንት ውስጥ ብቻ 100 ዶላር በበርሜል ይሸጥ እንደነበረ አስታውሰዋል። ወዲያው ይሄ ነገር ለውጥ እንዳመጣ ማለት ነው። እንግዲህ ይሄ በዚህ እንዳለ አሜሪካን ምን ያህል ሊጎዳት ይችላል የሚለውም በጥናት ውስጥ ተካተዋል። እንደ አውሮፓውያን ዘመን አቆጣጠር በ2025 የመጀመሪያው ሩብ ዓመት የአሜሪካ ኤነርጂ መረጃ ኤጀንሲ እንደሚያሳውቀው ከ15 ሚሊየን በርሜል ድፍድፍ ዘይት እና ኮንደስት ከተደረጉት በታች ወደ 8 ሚሊየን በርሜል የሚጠጉት የፔትሮሊየም ምርቶች በባህር ዳርቻው በዚሁ በሆርሙዝ ስትሬት ነው አቋርጠው ያለፉት ማለት ነው። በ2025 በያዝነው ዓመት ብቻ ማለት ነው። ስለዚህ ይሄ ቦታ ቾክ ፖይንት ነው የሚባለው ለሚያልፍ ማንኛውም ለሚያልፍ ትልቅ የነዳጅ አቅራቢም አማራጭ መንገዶች በጣም ጥቂት ናቸው ያሉት። ስለዚህ ከዚህ ቦታ ላይ ተሰብስበው ወደ ተቀረው ዓለም ላይ የሚሄደው በዚሁ በስትሬት ኦፍ ሆርሙዝ ነው በሆርሙዝ ስትሬት ነው። ስለዚህ በአማካይ 20 ሚሊየን በርሜል የነዳጅ ምርቶች በዓለም አቀፍ ፍጆታ 20 በመቶን ጭምር የሚይዘው በዚህ ቦታ የሚመላለስ ነው የሚሆነው። ለምሳሌ ብሬንት ክሩድ የተባለው የነዳጅ አቅራቢ ተቋም ጋር ያለው የነዳጅ አቅርቦት በተመለከተ አሁን ባለበት ሁኔታ እንኳ አሜሪካ ድብደባውን ልትፈጽም ነው ሲባል ገና ከ69 ዶላር በበርሜል ልክ ጁን 12 ላይ ነው ይሄ የሆነው። ከዛ ወደ 74 ዶላር በበርሜል ጁን 13 ላይ መጥተዋል። ዩሲ በከፍተኛ ደረጃ ለውጥ ያመጣል ማለት ነው። እሁድ አመሻሽ አካባቢ ብሬንት ክሩድ ዘይት ኦልሞስት ወደ አራት ፐርሰንት ያክል ጭማሪ አሳይቷል በበርሜል ወደ ሰማኒያ ዶላር ገብቷል ማለት ነው አሁን ዛሬና ትናንትና ማለት ነው ብልክ እንደ ፋይናንሽል ታይምስ ዘገባ መሰረት ሲታይ ስለዚህ ይህን በተመለከተ ስንመለከት ከባህር ዳር የሚዘዋወር ዘይት ተኮር ምርት ውስጥ አብዛኛው ወደ ሰማኒያ በመቶ የሚሆነው የእስያ ገበያ ይሄዳል ከዛ ኢአይኤ የተባለው ተቋም ኤስቲሜት እንደሚያደርገው ደግሞ ሁለት ሚሊየን የሚያክሉት በርሜል በቀን ወደ አሜሪካ ነው የሚላከው ማለት ነው። ስለዚህ አብዛኛው ሰማንያ በመቶ ወደ ኤዥያ ቢመርትም ቢላክም ሁለት ሚሊየን በርሜል በቀን ወደ አሜሪካ የሚላክ ነው። ይህም ደግሞ እንግዲህ የዚህም ቦታ መዝጋት ኢኮኖሚክሊ አሜሪካንንም ኤዥያዎቹንም በእጅጉ ይጎዳል። የኢራን መንግስት እንግዲህ የፓርላማው አመራርን በመከተል የባህር ዳርቻው ለመዝጋት ከወሰነ የኤዥያ ገበያዎች በብዛት እንዲመታ ያደርጋሉ ማለት ነው። ነገር ግን የአሜሪካ ገበያዎች እንዲሁም አብረው ይጠቃሉ። አሜሪካን ማርኬትስ ዊል ቢ አታክድ ቱ በሚል ዜናዎቹ ተናግረዋል ማለት ነው። አንዳንድ ኤክስፐርቶች ሲናገሩ ኢራን የባህር ዳርቻ የዚህ የባህር ወሽመጡን የመዝጋት ጉዳይ ብታቋርጥ የነዳጅ ዋጋ ከ30 እስከ 50 በመቶ በዓለም ላይ ሊጨምር ያደርጋል ማለት ነው። የጋዝ ዋጋም ጭምር ይጨምራል ማለት ነው። ይሄ እንግዲህ የዘይት ዋጋ በእጥፍ ሊጨምር ከ100 ዶላር በላይ እስከ 140 ዶላር ሊሄድ እንደሚችል የዋጋን ድንጋጤ በዓለም አቀፍ ደረጃ ይዞ ሊመጣ እንደሚችል የቢሲኤ የተባለው የዚህ ምርምር ተቋም ዋና ስትራቴጂክ ማርኮ ፓኪክ ይባላሉ። በደንብ አድርገው ገልጸው አስረድተውታል። በተጨማሪም ሀገሪቷ ይህንን በመዝጋቷ በላይ ከፍተኛ ጫና ምክንያት የዋጋ ድንጋጤ የዋጋ በከፍተኛ ፕራይስ ሾክ የሚባለው ማለት ነው። መቼ ሊሆን እንደሚችል ወይም ምን ያህል ሊዘልቅ እንደሚችል ባናቅም ፕራይስ ሾክ ግን አለም ላይ ይዞ ይመጣል ብለው ያስቀምጣሉ። ይሁን እንጂ በሀገሪቱ በራሷ በኢራን ውስጥ ግን ኮንፊደንስን ዶሜስቲካሊ ይመታባታል ኢምፓክት ያደርግባታል ብሎ ይናገራል። የብዙ ተንታኞችም ሲናገሩ ይሄ ነገር ዓለም አቀፍ ደረጃ ላይ ራሷ ኢራንንም ይጎዳታል። ነገር ግን ኢራን ራሷን አጥፍታ ሌሎችንም ጭምር የምታጠፋበት መንገድ ነው። በዚህም ነው ማርክ ሩቢዮ ሲናገሩ ኢኮኖሚክ ሱሳይድ ነው ብለው ያሉት፣ ራሷን አጥፍታ ሌላውንም ዓለም ይዛ የምትጠፋበት የዓለምን ኢኮኖሚ በእጅጉ የሚጨምርበት ይሆናል ብለው ይፈራሉ። ያ ብቻ አይደለም። አንደኛውኑ ኢራን ከገባችበት ደግሞ አሜሪካ በአካባቢው ላይ የኦይል ኢንፍራስትራክቸር አላት። እነዚህን እንኳ ልታጠቃ እንደምትችል ይነገራል ለማጥቃት ያንን ብታደረግ ኮምባይንድ ቱ ሜክ ፕራይስስ ን ስፔኩሌሽንስ ራይዝ አባው ዘ ሴኩሪቲ ን ዲፔንዳብሊቲ ኦፍ ዘ ሰፕላይ በማለት ክሬግ ኬኔዲ የተባሉ የኢኮኖሚክ ኮንፍሊክት እና ኮምፒቲሽን ሪሰርች ግሩፕ የሚባል አለ። የዛ ግሩፕ ዋነኛው ሰው ዶክተር ክሬግ ኬኔዲ ይናገራሉ ማለት ነው እንግዲህ የዓለምን ኢኮኖሚ ምን ያህል ሊያናውጠው እና ገደል ይዞት ሊገባ እንደሚችል ያሳያሉ። ምክንያቱም ኢራን ጥቃት ትፈጽም ይችላለች በአሜሪካ የነዳጅ ተቋማት ላይ እዛው አካባቢ ላይ ባሉ በሚል ፍራቻቸውን ይገልጻሉ። እንግዲህ ይህ ሁኔታ ለምን ያክል ጊዜ እንደሚቆይ ግልጽ አለመሆኑ በሌሎች ሀገራት ወደ ነዳጅ ማጠራቀሚያዎቻቸው አስቀድሞ ነዳጅ ማጠራቀም መግዛትን እንዲያስከትሉ ያደርጋል። ስለሆነም የዋጋ ንረትን በእጅጉ አለም ላይ ይጨምራል። የእቃ አቅርቦቶች በከፍተኛ የድራይቫ ፕራይስስ ሊመጣባቸውና ሰፕላይ ፊርስ ኮምፒቲሽንም ጭምር በዚህ ላይ ሊጨምር ይችላል። ምክንያቱም ሌሎች ሀገራት ቶሎ ቶሎ ነዳጅ ለመግዛትና ለማጠላቅም የሚያደርጉት ነገር ኢንፍሌሽንን አለም ላይ አከታትሎ ሊመጣ ይችላል ማለት ነው። እንግዲህ ከዚህ ጋር ተያይዞ የኢራን ኢራቅ ጦርነት ሞቅ ባለበት ወቅት ላይ ከፍተኛ ግጭት በነበረበት ወቅት እንኳ ኢራን ወደ ባህር ዳር ይህንን ቦታ ሄዳ አልፋ ለመዝጋት እንዳልፈለገች ይታወቃል። ግን ስታቅማማ ልዝጋ አልዝጋ እያለች ስታደረግ እንደነበረ ይታወቃል። አሁን ላይ ምን አይነት ውሳኔ እንደምትወስን ይጠበቃል ማለት ነው። ስለዚህ በፓርላማ ይሄ ከተደረገ በበአያቶላው ደግሞ የመጨረሻ የሚጸድቅ ከሆነ ትዘጋዋለች በዚህም የተነሳ የዓለም ኬኦስ በሁለት በሶስት ወሮስ ብቻ ዓለም ሪሴሽን ውስጥ ልትገባ እንደምትችል ይነገራል። አሜሪካዎቹ ይህንን የምታደረጊ ከሆነ እንደበድባለን የሚለው ነገር መጥቷል። ስለዚህ ያው የዓለም ጦርነት ሌላኛው የጦርነት ግንባር እንደተከፈተ ማሰላሰል እንችላለን ማለት ነው። እንግዲህ ውድ ቤተሰቦቼ ያለውን ነገር ያው በጥንቃቄ የፈተሽን እንድናልፍ በማለት ይህንን አጠር ያለ መረጃ አካፍያቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች። የሪልስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪልስቴት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 ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዲኤምሲ ሪልስቴት